ዲጂታል አፍሪካን እውን ለማድረግና ሁሉም የሚታወቅባት የነጋዋን አፍሪካ ለመገንባት ያለመው የ2025 አይዲ ፎር አፍሪካ አመታዊ ስብሰባ በአዲስ አበባ ሲካሄድ ዲጂታል ኢትዮጵያን እውን ከማድረግ ጋር በተያያዘ ኢትዮጵያ ከሁለት ዓመታት በፊት ዜጎቿ በዲጂታል መለያ እንዲታወቁ ለማድረግ በስፋት መሰራቱን ያነሱት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ አገሪቱ ስለዘረጋቸው የዲጂታል መታወቂያ ስርዓት አብራርተዋል። ዘመናዊ አሳታፊና መሠረት ያለው ዲጂታል መታወቂያ ስርዓት ለመዘርጋት ምርጫችን አድርገን በስፋት ሰርተናል። ይህም ለሁሉም ነዋሪ በቦታ በትላንት ማህደርና ማንነት ላይ ሳይወሰን ተደራሽ ለማድረግ አለሟል። ስርዓቱንም ፋይዳ ብለነዋል። ፋይዳ ካርድ ብቻ አይደለም፣ ይልቁንም ልዩ የሆነ አሃዛዊ መረጃን የያዘ የአንድን ሰው ግላዊነት በመጠበቅ ማንነትን የሚያረጋግጥ ነው። በይፋ ከጀመርን በኋላ 15 ሚሊዮን ዜጎች በዚህ ስርዓት ውስጥ ማካተት ተችሏል። ነገር ግን ዓላማችን ሁሉም ዜጎች የሚታወቁበት ስርዓት መገንባት ነው። እየተገነባ ያለው የዲጂታል መታወቂያ ስርዓት ዜጎችን በዲጂታል ኢኮኖሚ ዘርፍ ተጠቃሚ ከማድረግ በዘለለ በተለያዩ ዘርፎች ዲጂታል ኢትዮጵያን እውን ለማድረግ ብዙ ስራዎች መሰራት እንደሚያስፈልጋቸው የጠቆሙት ጠቅላይ ሚኒስትሩ ፋይዳን ከተለያዩ ዘርፎች ጋር የማስታሰር ስራ በስፋት እንደሚያስፈልግ ተናግረዋል። እውነተኛ ዲጂታል መታወቂያ ስርዓት በጥቅሙ ላይ የተመሰረተ ነው። ለዚህም ነው የነደፍነው ስትራቴጂ ከዚህ የዘለለ መሆን የሚገባው። ይህም ፋይዳን ከቁልፍ ዘርፎች ጋር ለምሳሌ እንደ ፋይናንስ፣ ጤና፣ ትምህርት፣ ቴሌኮሚኒኬሽን፣ የህዝብ አገልጋይ ተቋማት ጋር ማስተሳሰር ይጠይቃል። ይህም ሥርዓት አንድ ዜጋ ሊያገኛቸው የሚችሉ አገልግሎቶች በማንነቱ ብቻ እንዲያገኝ ይረደዋል ይህንንም ጥቅም በአንዱ ሴክተር እንደ ምሳሌ በፋይናንስ ዘርፉ ብቻ ዲጂታል ግብይት ከ125 ትሪሊየን በላይ መዘዋወሩን ማየት ችለናል። በፋይዳ የዲጂታል መታወቂያ ስርዓት ሚሊዮኖች ለመቆጠብ፣ ለመበደር እንዲሁም ተያያዥ የፋይናንስ ጉዳዮችን ለመፈጸም ስርዓቱ ፈቅዶላቸዋል ያሉ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በኢትዮጵያ ብቻ ሳይወሰንም አፍሪካውያንን ከኢትዮጵያ ጋር የሚያስተሳስር እንዲሆን ይሰራለን ብለዋል። ወደፊት ስንመለከት የፋይዳ ዲጂታል መታወቂያ በአፍሪካ በፍጥነት እያደገ በመጣው የዲጂታል ኢኮኖሚ ተሳታፊ እንድትሆን ከማድረግ በዘለለም በአፍሪካ አህጉራዊ ነፃ ንግድ ቀጠና ላይም የራሷን አሻራ እንድታሳረፍ የማድረግ አቅምንም ይፈጥራል። የዲጂታል ማንነት አስተዳደር የአገልግሎት አሰጣጥን መሰል ህዝባዊ አገልግሎቶችን ማሻሻል ይችላል። ነገር ግን መንግስት ብቻውን ይህን ነገር ሊያደርገው አይችልም። ስለዚህ የግሉ ዘርፍና ዓለም አቀፍ አጋሮች ከዚህ አንጻር አብራችሁን እንድትሰሩ ጥሪ አቀርባለሁ። የነጓን ዲጂታል ኢትዮጵያውን ለማድረግ የራቅ አለመሆኑን ያነሱት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ለዚህም ስኬት በምክንያት በአንድነትና በትጋት ልንሰራ ይገባል ብለዋል።